ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድርልኝ ክብራትና ክብራን ሣድስ ቤተሰቦቼ፣ ዛሬ በጣም ቆንጆ ቆንጆ መረጃዎችን ይዤላችኋለው። በተለይ አሁን ያለንበትን ኤንድ ታይምስ ወይ ዘመን ፍጻሜን በደንብ አድርገው ሊያስረዱን የሚችሉ እነዚህ መረጃዎችን አካፍላችኋለው። እንግዲህ ናይት ክለብ ተደርምሶ በናይት ክለብ ውስጥ ያሉት ሰዎች በጠቅላላ ከ216 በላይ ሰዎች ምሽክ ብለው አልቀዋል እንግዲህ በዘመኑ ፍጻሜ ላይ አስረሽ ምችው የሚነካበት ጊዜ ነው ሰዎች ዘመን ፍጻሜ ውስጥ ያላችሁት ንቁ እየተባሉ እየተነግራቸው ነገር ግን ለመንቃት ጆሮቸውን መስጠት ያልፈለጉ ሰዎች የበዙባት ዓለም ናት ስለዚህ እግዚአብሔር ደግሞ በእንደዚህ አይነት ሁኔታ ማስጠንቀቂያ ይሰጣል አይፍረድብ እየጨፈርክ እየጠጣ እየሰከርክ ባለበት ሰዓት ላይ ተደርምሶ ስትሞት ማለት ነው ለንስሐ እንኳ አብቃኝ ማለት በጣም ትልቅ ነገር ነው እና በጣም ብዙ ሰዎች አሁን ያለውን አለም እንዲረዱ ያደርጋል ይሄ በጣም በጣም አጋጣሚ መረጃ ነው። እሱ ላይ ኮመንት አደርግላችኋለሁ። በዘመን ላይ ተመሳሳይ ነገሮች እንደነበሩ ይታወቃል እና እግዚአብሔር በእንደዚህ ነገሮች አልፎ የሚናገረው በቀጥታ ከሰማይ ወጥቶ እግዚአብሔር በማይክራፎን ሊነግረን አይችልም። ይሄ የተደረመስን ሕዝብ የጨረሰን ናይት ክለብ በጣም የሚገርም መረጃ ነው የሰጠን ስለዚህ በሱ ዙሪያ ላይ ቆይታ አድርግላቸዋለሁ። ሌላኛው በታይዋን የረደ መሬት ልክ እንደ አሬራ ንጧታል በጣም የሚገርም የረድ መሬት ነው የተሰማው። ይህም በዘመኑ ፍጻሜ ላይ እግዚአብሔር ማንቂያ አድርጎ ከሚነግረን ነገሮች መካከል አንዱ መሬት መናወጥ ነው። በየስፍራው ይሆናል መሬት መናወጥ ብሎ ሲነግረን ማሳያዎቹ የሚታዩባቸው ሀገራት መካከል አንዷ ታይዋን ሆናለች። ታይዋን ብቻ አይደለችም፣ ካሊፎርኒያ ማለት ነው። በጣም የሚገርም በአሜሪካ ውስጥ ካሊፎርኒያ የሚገርም ተደጋጋሚ መሬት መናወጥ ሲንጣት ነው የቆየው እስከዛሬ ድረስ ማለት ነው። ይህን ነገር ምንድን ነው በትክክል በነዚህ ነገር ላይ እነግራቸው ይመስላችኋል ሌላኛው ወደ ሀገራችን ስንመለስ እንግዲህ አልአረቢያ እንደዘገበው እነማን እንደሆኑ በዝርዝር ባይታወቅም ግን በኢትዮጵያ ከሰባት በሚጠጉ ጋዜጠኞች በአንድ ጊዜ መታሰራቸውን አልአረቢያ ዘግቦታል። ይሄ ጉዳይ ምንድነው የሚለውን ነገር እናያለን። መምህርና ጋዜጠኛ ዐቢይ ይልማ ነኝ። አብራችን ቆዩ። ወደ መረጃዎቼ ልለፍ። ክቡራትና ክቡራን ሣድስ ቤተሰቦቼ እንግዲህ እውነት ለመናገር ይሄ ዜና በጣም ይገርማል። ሁልጊዜ ጊዜ የተደጋጋሚ መሬት መናወጡ ሲሰሙ ልንነቃ ይገባናል። በታይዋን ርዕደ መሬት ተከስቷል። አምስት ነጥብ ስምንት ነው የተከሰተው በሀገሪቱ ሰሜናዊ ምስራቅ ክፍል አካባቢ ላይ የተከሰተው በጣም የሚገርም አይነት ነበረ። በታይፔ ዋነኛዋ ማለት ነው ከተማ ቢልዲንጎች ሲናወጡ ልክ እንደ አሬራ ሲናጡ ነበረ። እሱ ብቻ አይደለም። ታይዋን በተለይ እንደሚታወቀው በጣም ጠንካራ የሚባሉ ቴክቶኒክ ክሮስ ሮድስ የሚባሉት ቦታዎች መካከል የቴክቶኒክ ታችኛው ክፍል አካባቢ ላይ ያሉ በጣም አደገኛ የሚባሉ ቦታዎች ላይ የምትገኝ ናት ታይዋን። በዚህም የተነሳ እንግዲህ በየተደጋጋሚ የመሬት መናወጥ ላይጠቃቸው ከሚችሉ የዓለማችን ክፍሎች እንግዲህ አብዛኛዎቹ የመሬት መናወጥ የሚከሰትባቸው ስፍራዎች ማለት እንግዲህ በትክክለኛ ከተረዳን በጣም አደገኛ የሚ የሚባል ቴክቶኒክ ፕሌቶች የሚከናወኑበት ቦታ ነው። እነዚህ ቴክቶኒክ የሚባሉት ቦታዎች ደግሞ በዓለማችን በጣም ብዙ ቦታ ላይ ነው ያሉት። ዞሮ ዞሮ እነዚህ ለሺህ ዘመናት ተጠብቀው የኖሩ ናቸው። አሁን አሁን ግን የእግዚአብሔር ጥበቃ የእግዚአብሔር ክለላ እያጡ ያሉበት ሁኔታ ይታያል፣ ይስተዋላል። በዚህም የተነሳ እንግዲህ በከፍተኛ ደረጃ ለመሬት መናወጥ ለንቅናቄው፣ ለሌሎችም ነገሮች የሚዳርገው ነገር ከጊዜ ወደ ጊዜ የጨመረ የመጣበት ሪዝን አንደኛው እንግዲህ እንደሚታወቀው መሬቶች ላይ ላይ መሬቶቻችን ላይ በጣም ረጃጅም ፎቆች ናቸው የሚሰሩት። እነዚህ ረጃጅም ፎቆች የሚሰሩበት ምክንያት ደግሞ ለሰው ሰው ለመኖር ወይም ደግሞ ለሕዝብ ፖፕሌሽን ከፍተኛ የሕዝብ ቁጥር አደጋ መጨመሩ፣ ሌሎችም ሊሆን ይችላል። ሆኖም ግን ይሄ ነገር የመሬቶቻችንን ጥንካሬ፣ መሬታችን ያላትን አቅም እንዳትጠቀም ወይም ደግሞ ጠንካራ ሆና እንዳትቀጥል እያደረገ ይገኛል። ሰው ሰራሽ አደጋዎች፣ የሰው ሰራሽ ሁኔታዎች በጠቅላላ ከዚህ ጋር የተያያዘ ነገር በደንብ አድርገው ያሳያሉ። ምክንያቱም ሰው በተለይ አሁን ተፈጥሯዊ የሆነ ከሆነው ነገር ይልቅ ሰው ሰራሽ በሆነው አደጋ መሬታችንን ለአደጋ እየጋለጣት እንደሆነ በትክክል እንረዳለን። በዚህም የተነሳ እንግዲህ በታይዋን እንግዲህ እነዚህ ግዙፍ ግዙፍ ፎቆች፣ ሌሎችም ማለት ነው የመሬት መናወጥ እንዲከሰት እገዛ ከሚያደርጉት መካከል ይገኛሉ። የሰው ሰራሽ አደጋዎች እንደገናም ደግሞ ተንኮሎች፣ ክፋቶች ሁሉ ጭምር እንዳሉት አቃላችሁ ከሰው ልጅ አእምሮ ዲዛይን እንደሆነ የወጡ ተንኮሎች አሉ። የሰው ልጅ በየጊዜው ያለበት ቦታን በአግባቡ መጠቀም እንዳይችል በአርቲፊሻል መልኩ የሚቀሰቅሱ መሬት መናወጦች አሉ። ያ ብቻ አይደለም። የሰው ልጅ ለእግዚአብሔር ሲገዛ ነው፣ እግዚአብሔር ምድርን ተገዥለት ለሰው ልጅ ብሎ የሚያዘው ምድር ደግሞ የምትገዛው የሰው ልጅ ለእግዚአብሔር ሲገዛ ነው። አሁን ባለበት ሁኔታ ላይ የሰው ልጅ ለራሱ ሆድና ለአምላኩ ለሆነው ዲያብሎስ ነው የተገዛ ያለው። በዚህም የተነሳ እንግዲህ የእግዚአብሔር ጥበቃ ከመሬታችን የተነሳ ነው። እግዚአብሔር መሬታችንን ይጠብቃታል። ለሰው ልጅ በአግባቡ ስርለት አገልጊ ብሎ እግዚአብሔር እግዚአብሔር ለመሬት ትእዛዝ ይሰጣታል። መሬት ደግሞ የእግዚአብሔርን ቃል ጠብቃ ነውና ጸንታ በሰማያት ላይ ያለችው ሰማይ ምድርም የእግዚአብሔርን ቃል ላይ ነው ተመርኩዞ ያሉት። ስለዚህ ሰው ልጅ የእግዚአብሔር ቃልን ከተገዛ ወይም ለእግዚአብሔር ቃል የሚገዛ ከሆነ መሬት ለሰው ልጅ ትገዛለች። በመጨረሻዎቹ ዘመናት መሬት መናወጥ በየስፍራ ከሚሆንባቸው ቦታዎች ምክንያቶች መካከል አንዱ የሰው ልጅ ለእግዚአብሔር ለመገዛት ፈቃድ ያጣ መሆኑን በደንብ አድርጋችሁ ባስተውሎ ታያላችሁ። ይሄም ጉዳይ በዘመኑ ፍጻሜ ላይ ከፍተኛ ርዕደ መሬት በየስፍራው ሊሆን እንደሚችል በግልጽ እናያለን ማለት ነው። ካሊፎርኒያም በተመሳሳይ ሁኔታ በመሬት መናወጥ ውስጥ ስትናጥ ቆይታለች። ይሄ የመሬት መናወጥ ካሊፎርኒያን ያገኛት ደግሞ በሚገርማችሁ ደረጃ በጣም ወሳኝ የሚባሉ የሀገሪቱ ቦታዎች ላይ ወይም ትላልቅ የሚባሉ ተቋማት ያሉበት ቦታ ላይ ነው። በዚህም የተነሳ እንግዲህ በተደጋጋሚ ትላንት፣ ከትላንት ወዲያ ዛሬም ድረስ ማለት ነው እንደዚሁ እየተረገፈገፈች ነው የምትገኘው። በእርግጥ ከፍተኛ የሚባል በማግኒቱድ የተለካ መሬት መናወጥ ብዛት አይደለም። የካሊፎርኒያው 3.8 አራት የሚያክል ነው። ልክ ኢትዮጵያ ባለፈው በተደጋጋሚ እስካሁን ድረስ እንደምትናጠው አይነት ማለት ነው። በካሊፎርኒያ እንግዲህ ከኢትዮጵያ ልክ ካሊፎርኒያ የሚያሰጋው በዛ ቦታ ላይ ያሉ በጣም ቢግ የሚባሉ ቢልዲንግስ አሉ። ትላልቅ የሚባሉ እነዚህ ፎቆች አሉ። እነዚህ ደግሞ ለአደጋ በጣም ቅርብ ናቸው። ስለዚህ ያሰጋል ማለት ነው። ይሄ እንግዲህ እንድንነቃ እግዚአብሔር በዘመኑ ፍጻሜ ላይ የመሬት መናወጥን በየስፍራው ነው የሚሆነው ብሎ ሲነግረን እነዚህን ነገሮች ስታዩ መንቃት እንድንችል እነዚህ መረጃዎች በትክክል ያሳዩናል። ክብራትና ክብራን ሣድስ ቤተሰቦቼ፣ ወደ ሌላኛው መረጃ ልለፍ። ናይት ክለብ ተደርምሶ ከ250 የሚጠጉ ሰዎች እስካሁን ድረስ ሰርች እየተደረገ ነው። በጣም ብዙ ሰው ነው በአንዴ ያለቀው። አንድም ሰው አልተረፈም። ለነጋሪ እንኳ አልተረፈም። የናይት ክለቡን ዲዛይን ምን ሁሉ ስታዩት በጣም የሚዘገንን ነው። ስለዚህ ይሄን ጉዳይ በተመለከተ ቆንጆ መረጃ ላካፍላችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ፣ ይሄ በጣም አደገኛ ነገር ነው። እኛ የምናየው እንደ ቀላል ስላይደለ ነው መሬት ኦልሞስት ተናውጣ ሰው ፈጀች፣ ሰው ገደለች፣ ህንፃ ፈረሰች እያለን እዚሁ ደግሞ ተመሳሳይ ዜና በዓለም ላይ ሲነገር ልንነቃ ይገባናል። ናይት ክለብ ነው የተደረመሰው። ናይት ክለብ ተደረምሶ ከ200 ሰዎች በላይ እስካሁን ጨርሷል። ከ250 ሊበልጥ እንደሚችል እየተነገረ ነው የሚገኘው። ለሌሎቹ ሰርች እየደረገ ነው ወይም ሰዎች አስክሬናቸው በፍለጋ ላይ ነው ያለው በዶሚኒካ ሪፐብሊክ ነው እየተከናወነ ያለው እንግዲህ ይሄ የሆነው ከ220 አንዳንድ ቦታዎች ላይ ከ250 አንዳንድ ቦታዎች ከ200 በላይ የሚል ዜናዎች እየተነገሩ ይገኛሉ ውድ ቤተሰቦች እንዲህ አይነት ዜና ሲሰማ በጣም አስደንጋጭ ነው እኔ ሁልጊዜ በነገሮች ትምህርት መማር አስተዋይነት ነው ብዬ ነው የማምነው እግዚአብሔርም ሲናገር በአንድም በሌላ መልኩ ነው የሚናገረው ስለዚህ 220 በላይ ስሞቶች እስካሁን ድረስ ተመዝግበዋል። ኦክታቪዮ ዶቴል የሚባል በጣም ታዋቂ የሚባል በዶሚኒካ ሪፐብሊክ የሚገኝ ናይት ክለብ ነው። ጣራው ጣራውን የተደረመሰው ፎቁ በጣም ከፍተኛ አይነት ባህሪ ያለው ነው። አደረማመሱ በጣም የሚደንቅ ነው። አንድም ነገር ወደ ታች ሰው እንዳይተርፉ ነው የተደረመሰው። ዶሚኒካ ሪፐብሊክ እንግዲህ እንደምናውቀው በከፍተኛ ደረጃ ላይ የናይት ክለብ የግብረ ሰዶም ናይት ክለቦች ቁጥራቸው በጊዜ ወደ ጊዜ በጣም እየጨመረ ያለ መሆኑን እናውቃለን። በዚህም ናይት ክለብ ላይ አብዛኛዎቹ ሰዶማውያን መሆናቸው በግልጽ እየተነገረ ይገኛል። እንግዲህ እግዚአብሔር በነዚህ ሁኔታዎች ላይ አልፎ ነው የሚነግረን። እንግዲህ ይሄ ናይት ክለብ በዛ ሰዓት ላይ ኮንሰርት እንደነበረ በግልጽ ተነግሯል። በኮንሰርቱ ላይ ምናልባትም ከ155 ሰዎች በላይ ተጎድተውበታል። 189 ሰዎች በህይወት ሬስኪውድ እንዲሆኑ ወይም መታደግ እንዲቻል ተደርጓል ማለት ነው። ይሄ ቦታውን ስትመለከቱት በጣም ነው የሚገርመው። ጣራው ሙሉ ለሙሉ የተናደው፣ ሰዎች በህይወት መትረፍ ያልቻሉበት ሁኔታ ትመለከታላችሁ። ምናልባትም ከናይት ክለቡ ወጣ ብሎ ባሉት ቦታዎች ላይ ከላይኛው ጣራ አካባቢ ላይ ባለው ስፍራ ላይ ያሉት ሰዎች ብቻ ናቸው የተረፉት። ከታች ያሉት ሰዎች በጠቅላላ አልቀውበታል። በዚህ ውስጥ እንግዲህ የፖሊስ ምርመራ ውጤት እንደሚያሳየው በዚህ ሁኔታ ላይ የነበረው ጭፈራው በጣም ከባድ የሆነ ንጠት በህንፃው ላይ እንደፈጠረ እዚህ ጋር እንደምትመለከቱት ህንፃው በራሱ እንግዲህ በዶሚኒካ ሪፐብሊክ ካሉ ናይት ክለቦች መካከል አንዱ ሆኖ በዲዛይን በሚያምር መልኩ ቢሰራም፣ ነገር ግን የተፈጥሮና አጠቃላይ ይዘቱ ለናይት ክለቡ መደርመስ ምክንያት ሆኖ ተነግሯል። ዶሚኒካ ሪፐብሊክ እንደምታውቁት እንደምታውቁት በዶሚኒካ ሪፐብሊክ የተመሳሳይ ጾታ ጋብቻ የሚፈቀድባት ሀገር ናት። ያንን የሚያጣጥል ማንኛውም ሰው ከፍተኛ ወንጀል ሆኖ ይመዘግብበታል። ይሄ ህግ የወጣው በ1959 ነው። የሚገርማችሁ ማለት ነው እና ይሄ በተመሳሳይ ጾታ ጋብቻ በብዙ መልኩ የተስፋፋባት በጣም ብልግና ሰዱማዊነት ሀገሪቱን ያጠለቀለቀባት ናት። እንግዲህ በዚህ ሰዓት ላይ ከፍተኛ የሆነ ነገር ካሉት ነገሮች መካከል አንዱ ቤተክርስቲያን ያው ካቶሊካዊት ቤተክርስቲያን ይህን ነገር ተመልክታ መቋቋም ያልቻለችበት ደረጃ ላይ እንዳለ በሀገሪቱ ላይ በደንብ እናያለን። ዶሚኒካን ሪፐብሊክ በሚገርም ደረጃ በብዙ መልኩ የሚታወቁ የምዕራባውያን ሴራ ተሰርቶባቸው ደክመው ካሉ ሀገራት መካከል አንዷ እንደምትሆን እንደሆነችም በትክክል ይታወቃል። በእነዚህ ቦታዎች ላይ እንግዲህ የሰዶማዊነት አቅምና ጉልበት የጨመረበት ወይ እንዲጨምር የተደረገበት ዋነኛው ምክንያት ምዕራባውያን አስቀድመው ከሰሩባቸውና ሰዎች በዚህ አይነት መልኩ ደክመው የደክመ ወጣት እንዲኖራቸው ሆን ተብሎ ፕሮጀክት ከተሰራባቸው መካከል አንዷ እንደሆነች ይታወቃል። ስለዚህ በዚህ ውስጥ እንግዲህ በዚህ የጭፈራ ሰዓት ላይም ከፍተኛ ቁጥር ያላቸው ሰዶማውያን የነበሩበት ኮንሰርት እንደነበረ ታውቋል። በዛ ውስጥ እንግዲህ ሞት በዚህ ደረጃ ላይ ናይት ክለብ ተደርምሶ ሰዎች ሞቱ ተብሎ ሲነገር ዜናው የሚነገረው ለራሳችን ነው። ለኛ ነው ለናይት ክለብ ውስጥ ላሉ ሰዎች አይደለም፣ ውድ ቤተሰቦች። ስለዚህ ሁሉ ጊዜ መንቃት ጥሩ ነው፣ መባነን ጥሩ ነው። ያለንን እግዚአብሔር የሚነግረን ነገር ማዳመጥ መልካም ነው፣ ውድ ቤተሰቦች። እነዚህ ነገሮች በዘመን ፍጻሜ፣ በተለይ በመጀመሪያው ዘመን ፍጻሜ በኖህ የጥፋት ውሃ ዘመን ላይ ሰዎች አስረሽ ምችው ይጨፍሩ ነበር እየተነግራቸው ማስጠንቀያ እየተነገራቸው በነፍር ውሃ ተጥለቅልቀው ናይት ክለብ ውስጥ እስኪ ሰምጡ ድረስ መልእክት ተነግሯቸዋል። እንግዲህ ሲሰምጡ ነው ያወቁት። ደንዝዘዋል። ጭፈራው አለ ምኑ አለ በቃ በድንዛዜ ሰዓት ላይ ነው እየሞቱ እንደሆነ ያወቁት። እና አሁንም በጣም ብዙ ሰዎች በዚህ ድንዛዜ ውስጥ ነው ያሉት። ዛሬ ይነገራቸዋል፣ ነገም ይነገራል። ለንስሐ ወደ እግዚአብሔር ለመቅረብ የተሰጣቸውን ጊዜ የንስሐ ጊዜ መሆኑን ሰዎች ሊረዱ አልቻሉ። በዚህ ዘመን ላይ እድሜ ባጭሩ የሚቆጭበት የሚቋጭበት እንደገናም ደግሞ የሚቆረጥበት ጊዜ ነው። ውድ ቤተሰቦቼ ሁል ጊዜ ልትነቁ ያስፈልጋል፣ ልትባንኑ ያስፈልጋል። እንዲ አይነት ዜና ስስሙ መደንገጥ ጥሩ ነው። ምክንያቱም ሰው እየጨፈረ እየጠጣ እየገለሞተ ባለበት ሰዓት ላይ ተደርምሶ ሲያልቅና ሲገድል እንግዲህ በጣም ያሳፍራል፣ ደስ አይልም። ዜናው ራሱ ደስ አይልም። ምክንያቱም ሰዎች በዚህ ደረጃ ላይ ለእግዚአብሔር ቀርበው በንሳ ህይወታቸውን ታድ አድሰውት በየጊዜው አፕዴት እያረጉ መኖር ሲገባቸው የእግዚአብሔርን ድምፅ ካለመስማት የተነሳ እግዚአብሔር በዘመኑ ፍጻሜ የሚናገረውን ነገር ካለማድመጥ የተነሳ የሚከናወነው ነገር ብዙ ሰዎችን የህይወት ዋጋ እያስከፍለን ያገኝ ያለው። ዛሬም ይሄን እነግራለን። ስክሮል እያረከው ወይም ደግሞ እያሳለፍከው መሄድ መብት ነው። ነገር ግን ተመስጠ መስማት ግን እግዚአብሔር የሚናገረውን ነገር በጆሮ በልባቸው ሀገራችን ያለው ጆሮ እንዲከፈት እንዲረዳን ያግዛል። ቢያንስ ለእንደዚህ አይነት ነገር ልብ ድንግጥ ብሎ በር ክፍት ሲያደርግ እንግዲህ እግዚአብሔር ደግሞ አልፎ መናገር አልፎ ማዳን የሚችልበትን ስራ እንድንሰራ እናግዘዋለን። ውድ ቤተሰቦቼ እነዚህን ነገሮች በአእምሮቻችሁ እንድትይዙ እጠይቃችኋለሁ። እንግዲህ አልአረቢያ ንውስ ደግሞ በዘገበው መሰረት ሰባት የኢትዮጵያ ጋዜጠኞች ታስረዋል በሚል ያስቀምጠዋል። በአሸባሪነት ነው የታሰሩት በሚል ነው የሚገልጸው። ዜናዎቹ ምን እንደሚነግሩ ማየት እንችላለን። እነዚህ ሰባት የሚጠጉ ጋዜጠኞች በአሸባሪነት ተወንጅለው እንደታሰሩ ነው የሚናገረው ይህም በተመለከተ ዓለም አቀፉ ጆርናሊዝም ሞኒተር የተባለ ተቋም አለ ያ ነው በግልጽ ያስቀመጠው። በ2020 ዓ.ም ተከናውኖ የነበረ አንድ ጉዳይ እንደነበረና ያም ጉዳይ ዩኒፎርም የለበሱ ወይም የወታደራዊ ዩኒፎርም የለበሱ ወታደራዊ ሰዎች ደፍረዋል ሴቶችን በሚል ቪዲዮ ለቀው እንደነበረ ይታወቃል። እና እነዚህም ቪዲዮዎችን በመልቀቃቸው የተነሳ ታስረዋል፣ በሚል አልአረቢያ በግልጽ አስቀምጦታል። እንግዲህ ኢትዮጵያ በዓለም አቀፍ ደረጃ የሰብአዊነት መብት ጥሰት አለባቸው ወይም ደግሞ ጋዜጠኞች የሚታሰሩባት ሀገር ናት በሚል ከ180 ሀገራት መካከል 141ኛዋ ኢትዮጵያ እንደሆነች ሊስቶቹ ያሳያሉ። በ2024 የወጣው ሪፖርተር ሱዛ ቦርደርስ የተባለው ተቋም ያወጣው መረጃ ያሳያል። ጋዜጠኞች ይታሰሩባታል ተብሎ ማለት ነው። በዚህ እንግዲህ የኮሚቴ ቱ ፕሮቴክት ጆርናሊስትስ ሲፒጄ የሚባሉ ተቋም አለ። ዛሬ ባወጣው መረጃ ላይ እንዲሁ በኢትዮጵያ ውስጥ ጋዜጠኞች በዚህም በዛኛው መልኩ ለእስር ቅርብ ናቸው በሚል ያስቀምጠዋል። ጋዜጠኞቹ በአሸባሪነት የተከሰሱበት ምክንያት በሚል አል አረቢያ የዘገበው ይሄ ዜና ላይ ተመልክቶ የምናየው ነገር መሬት ላይ ከወደቀው ካለ እውነታ ጋር የሚጣረስ አይደለም። በጣም ብዙ ሰዎች በዚህ አይነት ሁኔታ ላይ እንዲታሰሩ ይደረጋሉና ይሄ ጉዳይ ደግሞ በብዙ መልኩ ዓለም አቀፍ የሆነውን ገጽታ ሊያበላሽ የሚችል ነገር መሆኑን በትክክል እንረዳለን። ክብራትና ክብራን የሣድስ ቤተሰቦቼ ፕሮግራማችን እስከ ቀጣይ ይቀጥላል። በቀጣይ ፕሮግራም በጣም ቆንጆ ሆኖ ይኖረናል። አሁንም አብራችሁ ትቆኙ። በድጋሚ በአክሮ ትጋብዛለሁ። ለዚያ አእምሮ ማዕድ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራል።